ጠቅላይ ሚኒስትር ዐብይ አሕመድ በቅርቡ በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሁልባራግ ወረዳ ወራበት ሻማ ቀበሌ ያስገነቡትን ሞዴል የገጠር ኮሪደር ልማት መንደርን አስመርቀዋል። ይህ መንደር የአርሶ አደሩን የኑሮ ሁኔታ ያዘመነ፣ ለኑሮ አመቺ ካልሆነ አኗኗር ያላቀቀ፣ የግብርና ስራውንም ያዘመነ ነው። እንደ ሰናፍ ወርቅ በተከታዩ ዘገባ ያስቃኘናል። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ወራቤ ከተማ ነው የምንገኘው ይህም ቦታ በሁልባራግ ወረዳ ውስጥ የሚገኝ ነው። ከሰሞኑ ጠቅላይ ሚኒስትር ዐብይ አሕመድ በዚህ በስልጤ ዞን ተገኝተው ነበር እና የገጠር የኮሪደር ልማት ማሳያ የሆነ መንደርን በሶስት ወር ግንባታውን አጠናቀው እንግዲህ ለአርሶ አደሮቹ አስረክቧል እና የአርሶ አደሮቹን ሕይወት ወደ ዘመናዊነት ያሻገሩ ስራዎች የተሰሩበት ነው ሲባልም ነበር እና እንዴት በምን መልኩ የአርሶ አደሩን ሕይወት ቀየሩ የሚለውን አብረን እስቲ የምንቃኝ። ሁልባራግ ወረዳ ላይ ተገኝተናል ተመልካቾቻችን በዚህ የአርሶአደሩን አደሩን ህይወት ሊቀይር የሚችል ትልቅ ስራ ተሰርቷል እንግዲህ በወረዳው ማለት ነው በተለይ ደግሞ አርሶ አደሩ ወደ ዘመናዊ የህይወት ዘይቤ እንዲመጣ አኗኗሩ ዘመናዊ እንዲሆን በማድረጉ ረገድ የገጠር የኮሪደር ልማት ስራ ማሳያ የሆነ ትልቅ ስራ ተሰርቷል። እንግዲህ በዚህ የአርሶ አደሩ ህይወት በምን መልኩ እየተቀየረ ነው የሚለውን አብረን የምናይሆናል ተከተሉ። የገጠር የኮሪደር ልማትን ስናነሳ በተለይ በዚህ መልኩ እንግዲህ ዘመናዊ የሚባል መንደር መገንባትንም የሚያካትት ነው። የአርሶ አደሩን ህይወት የሚያቀሉ መብራትን ጨምሮ የተለያዩ ነገሮች የተሟሉበት የኮሪደር የገጠር የኮሪደር ልማት ስራን ነው እየተመለከትን ያለ ነው። አሁንም አብራችሁ ቆይ በእነዚህ ዘመናዊ ቤቶች ውስጥ እንግዲህ አርሶ አደሮች ገብተው መኖር ጀምረዋል። የተወሰኑትም እንዲሁ ሳናገራቸው ነበር እና በተለይ ከዚህ ቀደም በቤታቸው ውስጥ ያልነበሩ ነገሮችም የተሟሉላቸው ዘመናዊ ቤቶች ናቸው። እንደምትመለከቱት በጣም ቆንጆ የሆነ አረቢያን መጅሊስ አለ። እዚህ ጋር እንግዲህ ከልጆቻቸው ጋር አብረው ቁጭ ብለው ቴሌቪዥን የሚመለከቱበት ከዛ ውጪ የልባቸውን የሚያወጉበት ስፍራ ነው። እንግዲህ በዚህ መልኩ ዘመናዊ ነገሮች የተሟሉለት ቤት ነው የተገነባው። ማለት ነው እንግዲህ በነዚህ በገጠር ኮሪደር ልማት ስራው በተሰሩ ቤቶች ውስጥ አባትና እናት ለብቻቸው፣ ልጆች ለብቻቸው፣ እንዲሁም ደግሞ እንግዶች ለብቻቸው ማረፍ የሚችሉባቸው ክፍሎች ወይም ደግሞ መኝታ ቤቶች ተዘጋጅተውላቸዋል። ሌሎች ቦታዎችንም ደግሞ አብረን ንበልት ሌላው በገጠር አካባቢ በተለይ የሚነሳው ከእናቶች ጋር ተያይዞ ያለው ነገር ነው። እናቶች እንግዲህ በጭስ በጣም ተቸግረው ነው የተለያዩ ምግቦችን እንዲሁም ደግሞ የተለያዩ ነገሮችን የሚያበስሉት መጠጦችን ጭምር ማለት ነው። እና ያንን ሁኔታ የሚቀይር ስራ የተሰራበት አጋጣሚን መመልከት ችለናል። በዚህ የገጠር የኮሪደር ልማት ስራ እንግዲህ እናቶች በተለይ ባዮ ጋዝ ቴክኖሎጂን ተጠቅመው የተለያዩ ምግቦችን ማብሰል የሚችሉበት እድል ተፈጥሮላቸዋል ማለት ነው። ይህም እንግዲህ ከዚህ ቀደም በተለይ ገጥማቸው የነበረውን በጭስ የመታፈኑን ነገር ያስቀርላቸዋል። ከዚ በተጨማሪነት እንደምትመለከቱት እንግዲህ ዘመናዊ የሚባል ኩሽናን ነው ወይም ደግሞ የማብሰያ ክፍል እየተመለከተን ያለ ነው። በዚህ የገጠር ኮሪደር የልማት ስራ ከተሰሩ ስራዎች መካከል አንዱ በዚህ በጓሮ አትክልቶችን በስፋት አርሶ አደሩ እንግዲህ ያለማ ተጠቃሚ የሚሆንበት ነው። ቃሪያ፣ ቆስጣ፣ ሰላጣን የመሳሰሉ የጓሮ አትክልቶች እንዲሁ በስፋት በአርሶ አደሩ ማሳ እንዲመረቱ አስችሏል ማለት ነው። ከዛ በተጨማሪነት የአርሶ አደሩን ተጠቃሚነት ከፍተኛ ደረጃ ላይ ሊያደርስ የሚችለው ሌላኛው ነገር የማር ምርት ነው። እዚህ ጋ ከጀርባ እንደምትመለከቱት ዘመናዊ የሚባሉ ቀፎዎች እንዲሁ ተዘጋጅተው ከአርሶ አደሩ ጓሮ ይገኛሉ ማለት ነው። በገጠር አካባቢ ከሚገኘው የማህበረሰባችን ክፍል ጋር በጥብቅ ከተቆራኙ ነገሮች አንዱ የቤት እንስሳት ናቸው። እንግዲህ እነዚህ ከአርሶ አደሩ ሕይወት ጋር በጥብቅ የተቆራኙት የቤት እንስሳት ለብቻ የተሰራላቸው ማደሪያ አልነበራቸውም። አሁን እዚህ ጋር እንዳየነው የገጠር ኮሪደር ልማት ስራ አርሶ አደሩ ለብቻው የሚኖርበት እድል ተፈጥሯል። የቤት እንስሳትም እንዲሁ ለብቻቸው ከአርሶ አደሩ ተለይተው ንጽህናው በተጠበቀ ቦታ እንዲያድሩ ማመቻቸት ተችሏል ማለት ነው። በገጠር የኮሪደር ልማት መጠነ ሰፊ ስራዎች ከተሰራባቸው ጉዳዮች መካከል አንዱ የሌማት ትሩፋት ነው። በተለይ የተለያዩ ዶሮዎችን አርብቶ ለገበያ በማቅረብ እንዲሁም አርሶ አደሩ ለግሉም በመጠቀም ኑሮን እንዲያሻሽል የሚያስችሉ ስራዎች የተሰሩ ነው የሚገኙት። እዚጋ እንደምትመለከታቸው በጣም ብዙ ዶሮዎች ከአርሶ አደሩ ጓሮ ይገኛል ይገኛሉ እነዚህ የአርሶ አደሩ ቤት ከማሳው አጠገብ እንዲሆን የተደረገው እንደምትመለከቱት እዚ ጋር የአርሶ አደሮቹ ቤት አለ ከጀርባው ደግሞ እዚ ጋር ሰፋፊ ማሳ አለ እዚ ጋር የምታዩት የጤፍ ሰብል ነው እዛ ጋም የማሽላ እንዲሁም ደግሞ ሌሎች ሌሎች ምርቶች ይመረታሉእና እና አርሶ አደሩ ከማሳው ሳይርቅ በቅርበት እየተከታተለ መኖር የሚችልበትን እድል ጭምር የፈጠረ ነው በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሁልባራግ ወረዳ ተገኝተን እንግዲህ የገጠር የኮሪደር ልማት ስራን እየተመለከትንበት ቅኝት ይህንን ይመስላል። እንደተመለከት ነው እንግዲህ አርሶ አደሩ ዘመናዊ ኑሮን መግፋት ጀምሯል። በተለያዩ የሀገሪቱ አካባቢዎችም እንደዚህ አይነት የገጠር የኮሪደር የልማት ስራዎች በቀጣይነት ይከናወናሉ። አርሶ አደሩ የተሻለ የዘመነ ኑሮ ይገባል የሚለውን ብዙዎች እየተናገሩም ይገኛሉ። የገጠር ኮሪደር ልማት የዘመነ ሕይወት እንዲመሩ እንዳስቻላቸው በማዕከላዊ ኢትዮጵያ ክልል ስልጤ ዞን በተሰራው የገጠር ኮሪደር ልማት መንደር መኖር የጀምሩ አርሶ አደሮች ገልጸዋል። የገጠሩ ማህበረሰብ የዘመነ ሕይወት በሌሎች አካባቢዎችም ሊስፋፋ የሚገባው መሆኑን ገልጸዋል። ወነሰ ሰናፍወርቅ አነጋግሯቸዋል። የመጀመሪያው ኖሮ ያው በኩራዝ እና ከእንስሳቶች ከፍየል ከበግ ከአህያ አንድ ላይ ነበር የሚኖረው። አሁን በጣም ለየት ያለ ለውጥ ነው የመጣው በጣም ቤት ሳር ቤት ውስጥ ገብተን ያው አንድ ላይ ከከብቶች ከዶሮች ከጭስ ከቆሻሻ ጋር አንድ ላይ ገብተን ነበር የምንወጣው። ያው መጀመሪያ ከልጆቻችንም መኝታችንም እዛ እቃ ክፍላችንም እዛ ያው ከከብቶቹም ከጭስ ሁሉ ነገሩን በአንድ ቤት ውስጥ ሆኖ ነበር የሚኖን የምንኖረው አሁን ግን ያው ለሁሉም ነገር ምቹ ልጆቻችንም እየታመሙ እዛው ቢንቢ መራቢያችን የሆነ ሁሉም ነገር በጣም ምቹ አልነበረ ግን አሁን እንደሚታየው አልহামዱሊላህ በጣም ደስ ይላል የድሮ ኑሮ አሁን ከከብቶች እኛም በሬ አርሰን አንድ ላይ ከከብት ጋር ከበጎች ከፍየሎች ከአይበዝ ጋር ከጪስ ከጥላሽት ከተላይ ነገር አብረን ነበር የሚኖረው አሁን ደግሞ ይሄን ነገር መንግስት ሰጥቶ ሲሰጠን ከመጀመሪያው ኑሮ ነ ከዛሬው ኑሮ አይቅሰመኝ ና ሚል አይገናኝም። ያዛ አልሐምድሊላህ በዛን ሰዓት በዛ በጭስ ልጥቀም ነበር፣ ማብራት አልነበረንም፣ ኩራዝ ነበር የሚናበረው። ዛሬ ማብራት አለ። ዛሬ በዚህ ተነስተን ሁልባራግ ሄድ ነበር ለቻርድ ቻርድ ልማረግ። ዛሬ ለቻርድ ሰው ወደዚህ የሚመጣው ቻርድ ሞባይል ቻርድ ልማረግ ለቻርድ ሄደን ከተማ ሄደን ማብራት አትተን ስልካችን ሶስት አራት ቀን ዝግ ሆኖ ነበር። ዛሬ ማብራት ያው ሶላር ሰጥቶናል። በሶላር ስልካችን ክፍት ነው ሁልጊዜ። ከመጀመሪያው ነው ከኛው ከዛሬው ኑሮ አይገናኝም። ኑሯችን ያው ከብቶቹም ዶሮቹም ሁሉም ከኛ ጋር ነበሩ። ያው ልጆቹም ከብቶቹም አንድ ላይ ነበር የምናድረው እናድረው። ያው አሁን ተለያይቶ ለየብቻው ሲሆን በጣም ነው ደስ አለ ያው የዛቸው የመንግስታችን እድሜው ረዥም ይሁን ብለን ነው ዱአ ያደረግ ነው። ተኝተን ስንነሳ ሰላትም ስንሰግድ ለሱ ነው ዱ ያደረግነ ነው ያለ ነው። ለምን እስካሁን ድረስ መንግስት እንደዚህ ወርዶ ቢሰራ ኢትዮጵያ እስካሁን የት ይደርስ ነበር። እዚህ ጉዳይ ላይ እንቆያለን። ተጨማሪ መረጃ እንዲሰጡን የስልጤ የዞን ዋና አስተዳዳሪ አቶ ዘኔ ቢልካ መሐመድን ጋብዘናል። ከሳቸው ጋር ቆይታ እናደርጋለን። አቶ ዜኔ በጣም አመሰግናለሁ ለጊዜዎት። እንግዲህ ቀደም ሲል በዚህ የገጠር ኮሪደር ልማት ላይ የተሰሩ ስራዎችን በተለይ በስልጤ ዞን ላይ ዜናዎች ላይ እየተመለከትን ነበር። የማህበረሰቡን ጤናና ንጽህና ከመጠበቅ አንጻር የተገነቡ መንደሮች ምን አዲስ ነገር ይዘው መጥተዋል? የተፈጠረው ስሜት ምን ይመስላል ማህበረሰቡ ላይ? ያ የገጠር የሚኖረው ማህበረሰብ ክፍል ብዙ በትምህርት በስልጠናም በቂ ግንዛቤ ባለመኖሩ ምክንያት ለኑሮ የተገባ በሚለፋው ደረጃ የተገባ ኑሮ እየኖረ አልነበረም። የዚህ የገጠር ኮሪደር በተለይ የሞዴል የአርሶ አደሮች መንደር በመፈጠሩ ከፍተኛ የሆነ ለውጥ ታይተዋል። አንደኛ መኖሪያ ቤት በተገቢ ለኑሯቸው ምቹ በሆነ መልክ ተዘጋጅተዋል። ሳሎን ያለው ባለ ሶስት መኝታ እንዲሁም የማብሰቢያ ክፍሎቻቸው እየተለየ ነው። ኑሯቸው ከዚህ በፊት ከእንስሳት አንድ ላይ የነበረ ነው። ይሄ በተለየ መልክ የእንስሳት ማቆያ እና መመገቢያ ቦታ ተዘጋጅተዋል። ሌላው ትልቁ በገጠር የሀይል ችግር ነው። የሶላር ኢነርጂ ያለ በመሆኑ ከኩራዝ ከጭስ ተገላግለው ልጆቻቸው በቂ የጥናት ሰዓት እንዲኖራቸው በቂ ብርሃን፣ ጤናቸው ተጠብቆ እንዲኖሩ ያስቻለ ነው። ይሄ በትልቁ ለውጥ የታየበት ነው። በሌላ በኩል የኩሽና የማብሰያ ሂደቱም የእንጨትን ይጠቀሙ ስለነበረ ለጤናቸውም፣ እንደገና ደግሞ በሌላ በኩል ደግሞ ለደን መመናመን ምክንያት ነው የነበረው የእንስሳት አዛባን እበትን በመጠቀም የባዮጋዝ ማምረት የተቻለበት እድል ስለፈጠረ በኩሽናቸው የባዮጋዝን ተጠቅመው ማብሰል የሚችሉበት ትልቅ እድል ተፈጥሯዋል። በሌላ በኩል ሰፊ መሬት ቢኖራቸውም የመሬት አጠቃቀም ስርዓት ስላልነበረ በዚህ መሬት የሚያገኙት ምርትም አነስተኛ ነበረ። የተቀናጀ የግብርና ስርዓት እንዲኖር በማድረግ በትንሽ ቦታ ፍራፍሬም የቡና ልማት፣ የእንሰት ልማት፣ በእንሰቱ ውስጥ ደግሞ የኢንተርክሮፒንግ ስብጥር ሰብል ማምረት የሚችሉበትም እድል ስለተፈጠረ እንዲሁም የአትክልት ልማት ላይ መስራት የሚችሉበት እድል ስለተፈጠረ የተሻለ ምርት በአጭር ጊዜ ውስጥ ማግኘት የሚችሉበትን ትምህርትም ስልጠናም አቅሙም ያገኙበት ነው። በሌላ በኩል የተመጣጠለ ምግብ ለልጆቻቸውም ለራሳቸውም ያስፈልግ ነበረ። ይሄን ማግኘት የምንችልበት እድል ያለው በሌማት ትሩፋት ነው። ስለዚህ የተሻሻለ ዝርያ እንገብቶላቸዋል እንዲሁም ዶሮ እና የማር ሀብት ልማት ላይ ትኩረት ሰጥተን እየሰራን ስለሆነ የገጠር ኮሪደሩ ሙሉ የተሟራ የሌማት ትሩፋትን የያዘ ስለሆነ የተመጣጠነ ምግብ እንዲያገኙ ለልጆቻቸው በሚያስችል መልክ ስለተሰራ በአርሶአደሩ ህይወት ከፍተኛ መነቃቃት እና ሌሎች አርሶአደሮችም ይህን ተሞክሮ ለመውሰድ በትልቁ መነሳሳት ፈጥረዋል። አቶ ዘኔ ይህን ተሞክሮ ለማስፋት ምንድን ነው መደረግ ያለበት? አሁን ይሄ ሞዴል ነው እና እዛው ዞን ላይ ና ሌሎችም ይህን ተሞክሮ እንዲያስፋፉ ምን መደረግ አለበት ይላል። በዚህ የክቡር ዶክተር ጠቅላይ ሚኒስትራችንም ዶክተር ዐብይ ያስቀመጡት አቅጣጫ አለ። ቀደም ብሎም የከተማ ገጠር ኮሪደር በገጠሩ እንደሚሰፋ መነሻ ተደርጎ ይሄ ይፋ ከተደረገበት ዕለት ጀምሮ በኛ ደረጃ ዝግጅት ስናደርግ ቆይተናል። በቤቶች ግንባታ ሂደትና ኮሪደር ዝግጅቱ ላይ የወጣቶች እንዲሰለጥኑ አድርገናል። አርሶ አደሮች በግንባታ ሂደቱም እንዲሳተፉና ልምድ እንዲወስዱ አድርገናል። በእኛ ዞን የተሰራው የገጠር ኮሪደር ከዋና መንገድ ቅርበት በዋና መስመር ስለነበረ ብዙዎቹ በእግረ መንገዳቸው መማር የሚችሉበትንም ትልቅ እድል እንደፈጠረ አይተናል። እዚህ በተደራጀ መልክ የሰለጠኑ ባለሙያዎች በቴክኒክና ሙያ ወጣቶችም ስላሉን ያሰለጠናቸው አርሶ አደሮችም አሉ። ለዚህም የሚያስፈልገው አፈር ነው በብዛት። ይሄ ብኛ አካባቢ የተሟላ ለዚህን ይሆን የሚችል አፈር አለ በምርመራ ተረጋግጦ ይሄን ቦታ መጠቀም ትችላላችሁ ተብሎ የተሰጠን ስለሆነ ዘጠና ፐርሰንት አፈርና አስር ፐርሰንት የሲሚንቶ ተጠቅመን የምንሰራው ስለሆነ በአካባቢ ጸጋ ተጠቅመን በቀላሉ የአርሶ አደሮቹን ኑሮ ማሻሻል የምንችልበት እድል እንዳለ በቂ ግንዛቤና ስልጠና ተሰጥተዋል። ይህን መነሻ በማድረግ ለዚህ የሚሆኑ ቦታዎችን ለይተናል። ይህን ሊተገብሩ የሚችሉ አርሶ አደሮችም ለይተናል። በየደረጃው ለዚህ ቅድመ ዝግጅት ያደረግን ስለሆነ በመሪዎቻችን በተቀመጠው አቅጣጫ መሰረት እና በተፈጠረው መነሳሳት በብዙ ወረዳዎች ይህን ተግባር ለማስፋት ቅድመ ዝግጅት አድርገናል። በጣም አመሰግናለሁ። አቶ ዘይኔ ቢልካ ማህመድ የስልጤ ዞን ዋና አስተዳዳሪ ለሰጡን ሀሳብ አመሰግናለሁ። መልካም ምሽት። አመሰግናለሁ።